የጅንጀና የጅንጀና ፕራንክ ፓርት ስሪ ፕራንኩ እንደቀጠለ ነው። ሰላም ፋሚሊ፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኤርሚ ዩቲብ ተከታታዮች በሙሉ ሁላችሁም ሰላማችሁ ይብዛልኝ። ሰሞኑን እንደሚታወቀው የሳውዲ አረቢያ ቲክቶከሮችን በማጨል ላይ ይገኛሉ፣ በስልክ እየደወልኩ አፈቅራችኋለሁ እያልኩኝ። ያው እንደሚታወቀው አሁን ሌላ ስያሜ ስም ወጥቶልኛል፣ ሄኖክ ድንቆ ተብያለሁ። ለዚህም ስሜ እስኪ አንድ እኔ ሄኖክ ድንቆ አይደለሁም። ጀስት እህቶቼ ናቸው ፕራክ እየሰራሁ እንጂ። እንደዚህ እያላችሁ ኮሜንት ላይ የምትጽፉልኝ ሰዎች እንደዚህ እያላችሁ ስም የምታወጡልኝ ሰዎች ስነ ስርአት ስነ ስርአት ያዙ እና ለማንኛውም የዛሬዋ ተጀንጃኝ ማን ትመስሏችኋለ? እስኪ ገምቱ። ዛሬ ደግሞ አንድ ተጀንጃኝ ይዤላችሁ መጥቻለሁ። ከዚች ጋር ደግሞ በጣም እንደ እህትና እንደ ወንድምነን ግን ዛሬ ሀሳቤን እቀይራለሁ እላለሁ። እንግዲህ አፈቅርሻለሁ እላታለሁ፣ የምትለውን እንሰማለን። ግን እስኪ እሷ ማን ትሆን? አይደለችም፣ አይደለችም ተሳስታችኋል። እሺ በቃ አትጨናነቁ። እኔ ቆኔ በእናንተ የሚጨክን አንጀቴ የለ። ላሳያችሁ። ይቺ ልጅ ነው ዛሬ ደግሞ የምንጀነጅ ነው ፋሚሊ። ዛሬ ደውልላታለሁኝ ጀስት ሰሞኑን ትንሽ ሳነቃቀር ማለቴ እንደዚህ እየደወልኩ ፕራንክ እያደረጉ ስላየች ግን በማያስነቃ መልኩ ጀነጅናታለሁ። እኔ እናንተ ወንድም ያው ጅንጀና ሌቭል ነኝ ማለቴ ትምርቴን የጨረስኩት በጅንጀና ነው። መምህሩንም፣ ዳይሬክተሩንም፣ ርዕሰ መምህሩንም ሚስት ሳይቀር የጀነጀንኩ ምርጥ ተማሪ ነበርኩ። ችግሩ የተማርኩት እስከ ሁለት መሆን እንጂ ደግሞ ደደበሉኝ አሉ። እሺ ለማንኛውም ወደ ጅንጀናችን እንሄዳለን። ይደወላል። ሰሞኑን ግን ሁለቱም ፕራንክስ አደርግ ማለት ነው። ፋሚሊ እየሞቀኝ እየደነገጥኩ ልቤ ድው ድው እያለ ነው። ጀስት የዛሬዋ አንኳን ቀለል ያለች ናት። ና አልደነገጥም። ለዛ ደግሞ ስፖርት እንድንሰራበት አለና አሁን እንኳን አልደነግጥም። ዳይ ወደ ደውል እንሄዳ። ኤርሚ ተጀናጃኙ ኤርሚዬ ጀንጃኙ። ቀጣይ ደግሞ አንቺ ገና ጠብቂሽ ይደወልልሻል። ማንም ከኤርሚ ከጅንጀና የሚያመልጥ የለም። እንዳትደክም፣ ደወል ነው ያው ሰማአ ስላላረኩኝ እንደዚህ እያስጠቀመ ማሰማችሁ ሰርቶ አልገርቱ ታይ ስልኩ ነው፣ አይሽ እየጠራ ነው፣ እየጠራ ነው። እናንተ ልብ የፈራሉ። ሄሎ፣ ሰላም ነው። እንዴት ነሽ? አለሁልሽ ቅድስትዬ፣ ስሚኝማ። ቆይ ግን አንቺ ልጅ እኔ በፎንቃሽ ማበድ አለብኝ። ለምንድን ነው የማትረጅኝ? ከምሬክ ነው። ለምን አትረጅኝም ግን? እሺ ንገሪ። እንደስ ይለኛል ምን ቀድሞ ስለነገርኩሽ ችግር የለም። በእውነቱ ምንድ ነው ቀድሜ የነገርኩሽ እኔ ያኔ እስከ ዛሬ እንደነገር ብዬ ሀብቸም እንጂ ያኔ ከአንተ ይምጣ ብዬ ነበር። ምኑ ነው ከይመጣው መውደድ? እኮ እኔም በጣም ወድሻለኝ። አይ ማለቴ እንደእኔ በጣም ነዋ መወድ እኔም እኮ በጣም ወድሻለሁ ቅድስት የታውቂ የለ እን እንደምወድሽ ግን እኔ ደግሞ ዛሬ ፎንቃ ይዞኛል እንድትረጅ ነው የመጣሁት ያኔ ነው እንደዛ ነው ያልኩ ማለት ያኔ ምን ፈቅርሀለሁ እየቀለድሽብኝ ነው እየቀለድኩ አይደለም ኤርሚሻ ያኔ ብቻ አህ ምን ችግር አለው ማለት ያኔ ብንፈቅር እንጂ እሱማ፣ ፍቅሬ ሊገልጽልሽ ነው የመጣሁት እኮ እኮ እኔም በዛ አጋጣሚ ልንገርህ አፈቅርሃለሁ። ያኔ ወደፊት ባሌ፣ የልጆች አባት እንድትሆን እፈልጋለሁ። ጭራሽ ጀራሽ፣ ቆይ አፈቅርሻለሁ ያልከኝ ወሸትከኝ ነው እንዴ? እኔማ አይደለም ከልቤ ነው ማለቴ። አንቺ ታፈቅድኛለሽ እንዴ? እንዴ፣ እኔም በዛ አጋጣሚ ልንገርህ ብዬ ነው እንጂ ቶሎ የነገርኩ፣ ወይስ ልትንጠባረሪ? አረ፣ እኔ መንጠባረርማ ምን ቤት ነኝ? እና እንጠባረራለኝ፣ ግን ገርሞኝ እኮ ነው። ስለዚህ የወደፊት የትዳር አጋሬ የልጆች አባት፣ በቃ ደስ የሚል ህይወት እንደሚኖር ፈልጋለሁ። ከኔ እኔ ሽማግሌ ላይ፣ ከዛ ቤተሰብ እናስፈቅድ፣ ከዛ በሰርግ እንደር የት የቀጥረ እሺ። ግን እኮ እኔ እና አንቺ ጓደኛ ነበርን ማለት እንደዚህ ስለ ፍቅር አውርተን እናውቃለን። አረ፣ እኔ እየቀለድኩኝ ነበረ። ታውቂ የለ ግን እንደዚህ ኤድሚሻ እኔ እንደነንተ ና ቀልድ ምናምን አይመቻኝም። ከልቤ ነው። እንዴ እንዴ ነው ነው፣ ወይስ አፍቅራለሁ ስላልኩህ? እንደ አረ፣ እኔ እንደዛ ስላልሽኝ ሳይሆን ጀስት፣ እኔ ታውቂ የለ፣ እስከ ዛሬም እቀልዳለኝና፣ እኔ እንደዛ ልቀልድ ፈልጌ እንጂ ፍቅር ምናምን ኖሮብኝ አልነበረም። እና በቃ፣ እኔም ቀልድህን ቀልድህን እያየሁ ነው ፍቅር ያዘኝ እንዴ። እና መቀልድ አልነበረብኝም በቃ እንግዲህ እኔ ይዞኛል። ስለዚህ ያኔ ሲጀመር አንተም ታፈቅረኛለህ? አረ ቅድስት እኔ አላፈቅርሽም፣ ማለቴ እኔ ጀስት በጣም እንደት ይወድሻለኝ፣ ግን ፍቅር አስቤ አላውቅም። እኔ ደግሞ አሁንም እየቀለድኩ እንጂ ፍቅር ኖሮ ቢመጣ አውቅ የለ እንዲህ መጥቼ እንደመቀባጠል እና መጀመሪያ ፍቅርሻለሁ ያልከኝ ለምንድነው? ዝም ብዬ እየቀለድኩኝ ነበረ፣ ማለቴ ለጨዋታ ያክል ነበረ። እኔ ግን ማለት ነው ስደውል የራሱን ልቤ ድው ድው ትር ትር እያለ ነበረ። የምር አዘንኩብህ። እንዴ እስከ ዛሬ ታፈቅሪ ነበር እንዲአንች አዋ አዎ ይሄን አጋጣሚ እየጠበኩ ነበር። አንተ ፈቅርሽ ያለ ስትምትለው ቅድስትዬ፣ እህ እንዴ እስከ ዛሬ ብናገኝ ያው የሴትነት ክብር ልጠበቅ ብዬ እየጠበኩ ነበረ። ግን ችግር የለውም ማለት ችግር የለውም ማለቴ ደርሶልብህ የባዘነህ ይህን ባንቺ ደርሶልብሽ በባዘነው ነው ያለው። ችግር የለውም ቅድስ ስሬስሊ እኔ ከምርሻ አውሪኝማ። እድሜ እንደ እናንተና እየቀለድኩ አይደለም እንደና ሀመልማል ምናምን እንደዛ ፕራንክ እያረግህ ትመልሳለህ። ምር እኔ ከልቤ ነው። እኔ እኮ የሴትነት ክብሬን ጠብቄ አንተ አፈቅርሻለሁ እስከምትለኝ እየጠበቅኩ ነበር። ያኔ ብዙ ነገር እናወራለን ታውቃለህ። ይሄን ቀን እየጠበቅኩ ነበር። ለዛ ነበር የነገርኩ። እኔ ማሬም ይሄንን አላምን። ማለቴ ከንቻ አልጠብቅም አለ እኔ እንጃ አስቤም አላውቅም። እኔ ጀስት እየቀለድኩኝ ነበር። አሁን ለራሱ ማለት ነው ወይ ቀልደኛ፣ ሁል ጊዜ ቀልደኛ ፍቅር አይገባው ምን አይገባው። ውይ፣ ጌጣ ጀስት እንዲ ጀስትን የታዳኔ ታቂ የለ ብዙ ነገር ይን ታቂያለች። መቸም በአሁን ሰዓት ግን አሁን ምን ሲጀመር አሁን ምን ብ እንደልብዬ ላስረዳች ለመንቸው ይኸውልህ፣ አንዳንዴ ሁልጊዜ አሸናፊ ነኝ ብለህ አትጀምር፣ አንዳንዴ መሸነፍም እንዳለ ወቅን። አንተም ብቻ ቀልደኛ ያደረገ ማነው እኮ እኛ ሰው እንቀልድ ማለት እየቀለድኩ ነው፣ ውድ ወንድሜ። ሁልጊዜ ወደል ማለትግን ሁልጊዜ አሸናፊ እንደሆን ካታሰበ አንዳንዴ መሸነፍም ማለት ነው። ይሄንም ያቀልደን እና እናማ፣ በደንብ ታውቃለህ። ያው እኔ ሙድ እያስኩብ ነው። እያልሽኝ እንዳይሆን፣ አረ እባክህ አንተ ብቻ ልትበላ ሰራሽልኝ። ማረኝ። ምን ይዞሽ ሂድሽ? ሸፋፋ ዝንበል ባክ ምንዋንትን ብቸቀልደኛ ያደረገ ማለት

ላይቲክ ቪዲዮ ቀርጫ ላጃጅልሽ ነበረ። ገና ካፌ ሳይወጣ እኮ ቀደም ቀደም ስትይ ማለት ነው። ላቋርጠው ነበረ ቪዲዮ እንዴ! ላቋርጠው ነበረ፣ የምርሽን መስሎኝማ እኔ። ላቋርጠው ነበረ ቪዲዮውን፣ ግን ምን ማድረግ አልቻልኩም። ወይ ጉድ! ስንት አይነት ሸፋፋ ሰው አለ! ፋሚሊ፣ እንዲህ እኮ ላቋርጠው ነበረ ቪዲዮውን እንዳያዘችብኝም። እንደ ዛሬ ተሸውጄ አላውቅም። ሰራችልኝ። የምር ጀግና ነሽ፣ እሺ? አድንቄሻለሁ። ቪዲዮውን ላቋርጠው ነበረ መጀመሪያ ላይ። ደግሞ ትንሽ ታወራን ቆይተናል እና እንደዚህ ፋዋልት ትሰርኛለች ብዬ አልጠበቅም ነበረ። ለማንኛውም የሰራሽ ሚስጥሽ፣ ሌላ ምንም አልልሽ። ቀኔ ነው ያበላሽ ዛ

እንዴት ነው? ፍቅር ያላዘሽ ቀኒ ካና እኔ እኮ ከምርሽ መስሎኝ ነበር የስራሽ እና፣ ለማንኛውም መልካም ቆይታ ይሆንላችሁ ይመጫችሁ።